ከለዳውያን ድንበር አቋርጠው መጥተው በእስራኤል ልጆች ላይ ግፍ ይፈጽማሉ። የሰው ደም እንደ ዋዛ ይፈሳል። የሰው ሕይወት እንደ ዋዛ ያልፋል። ይህንን በደል በዓይኑ አየ አየ። ተበሳጨ ነብዩ የሚሠራ ርኩሰት ሰላም ይነሳል። ይህን ነው ዐይኖችህ ከሚያዩት ነገር ሁሉ የተነሣ ታብዳለ ያለው መጽሐፍ ቅዱስ እንባቆም ይቸኩላል፣ ይጮሃል፣ ይጮሃል፣ ይጮሃል። ምንም ነገር የለም። የሚገርማችሁ ምዕራፍ አንድ ላይ በነቢዩ እንባቆም ሕይወት ውስጥ የተመለከትነው ነው፣ አንድ ነገር ብቻ ነው እግዚአብሔር የመለሰለት መልስ፣ እንባቆም ጻድቅ በእምነቱ ይኖራል። በእምነት ነው የሚኖረው። አባቶቻችን፣ ይሄ ሁሉ የሚያስገርም የሚያስደንቅ ሃይማኖታዊ ስራዎችን የፈጸሙት በእምነት ነው። እምነት ትልቁ ኃይላችን ነው። አንደራደርም በዚህ ጉዳይ። ባህር የከፈሉት፣ ጠላት የገደሉት፣ ደመና የጋረዱት፣ መና ያወረዱት፣ አለት የሰነጠቁት፣ ውሃ ያፈለቁት በእምነት ነው። በእምነት ብቻ ሁሉን ነገር እናልፋለን።